የሁላችሁ ከዛሬ ጀምሮ አንድሽ ለፍቅረኛሽ ለባልሽ ብር ሰጥተች ስታመቂ እኔ ጋ እንዳትመጭ። ዚስ ኢዝ ላስት ላስት ወዳችሁ እየሰጣችሁ ተደብቃችሁ እየሰጣችሁ አንፈልግም ሲሉ አኛ ጋ እንዳትመጭ። ዚስ ኢዝ ላስት አይስ ወርቱ ጋር ይሄ መጨረሻው ነው። አንድ ሴት ለፍቅረኛዋም ሆነ ለባሏ ብር ሰጥታ ወዳ ፈቅዳ ሰጥታ በተስማሙ ሰዓት በቃኝ አልፈልግም ብሎ ያ ሰውዬ ይሄ ግንኙነት በቃኝ ሲል እኔ ጋ ብትመጡ ሌላ ቤት አያገባኝም። እኔ ጋ ግን አይቻልም፣ አይቻልም። ስተደብቃችሁ ትሰጣላችሁ፣ እኛ ሳናቅ፣ ሳታማክሩን፣ ሳትነግሩን። የተገፋ የተሰቃየ ልጅ አለኝ፣ በመንገዱም፣ በየትኛው በስደቱ ከይመን ጀመረን ግን፣ ለዛ ነፍሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም፣ አላፍርም። መቼም ደግሞ አላፍርም፣ በልጄ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋ ማልቆርጠው እኔ ለልጅ ስል ነው። ምክንያቱም የተደረገብኝ ነገር የሆንኩት ነገር ነው የራስ የሚያስጠፋ ነው። ኦልሬዲ ግን ጭንቅላ ስላለኝ እኔ ራሴን አላጠፋም። ገብቶሻል? ነገ እኔን የሚጠብቅ ልጅ አለኝ። እኔ ከሄድኩኝ መቼም የኔ ሰው የማያገኝ የሚናፍቅም አለ ልጅ አለኝ። ግን ዝዙ እዚህ ጋር ስላመጣሽ በጣም ነው የማመሰግነው። አላህ ይስጥሽ። ምንም አለንም። እኔ እንደ ማንኛውም ሰው እኔ ቪዲዮ ይወጣል ፎቶ ይወጣል ችግር የለም ማንም ያቀኛል። አንቺን ግን ሚዲያ ላይ ውጪ ብዬ ማሳጣት አልፈልግም። ምክንያቱም ህመሙን አቀዋለሁ የሰውን ፊት አቀዋለሁ። ልንገርሽ ገብቶሻል። ራሴሽን ማፖስት ችግር የለውም። በአስር ቀን ውስጥ አንቺን የነዚ ጋር መጣሽን፣ በአንድ ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬ እየነገርኩሽ ማለት ነው። ግን እናቴ፣ ሁኔትን፣ ሀቢባን፣ ህዝቡን በጣም ነው የማመሰግነው። ምክንያቱም የራሴን ጉለቴን ስለማቀው፣ እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ወደፊትም አላማ ባይሳካልኝ ራስ ነው አለ። ለልጄ ምንም መሆን አያቅበኝ። እሺ ዙዙ መናገር የምትፈልጊ ነገር ካለ መናገር ትችላለሽ። ለወርደው ወይንም ደግሞ እንዴት እንዲያለቅስ እንዴት እንዲከፋ አልነበርም። ዙ ቢከፋ ባይከፋ፣ አሁን አንቺ ብርሽ ላይ ፈለግሽው አላ ስጣት ሙኒት፣ ሁለት መቶ ሀያ ሺ ብርሽ ገብቶ ደረሰኝ እናስረክብሻለን፣ ከዛ ጉዳይ ያልቃል። እኔ የመጣሁት ብሬ እንዲሰጠኝ ነው ብለሻላ፣ ብርሽ ከተመለሰ ሌላ ምንም አይነት ወር ያስፈልግ ሁሉን ነገሩን ታውቂያለሽ። ስትሰጠኝ እራሱ ወላሂ እሺ 45 ብር ከፍላ ብታመጣኝ ምን ልታደረገኝ ነበር? እኔ እኮ መጀመሪያም አቡ ጋር ልሄድ ያልኩት ይሄ ነገር እንደሚመጣ አወኩኝ። በቃ ውስጥ የነገረኝ እኔ ሰው ፊት አትቅረብ ልስጥ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ። እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ። እሺ ይሁን ችግር የለውም። ምንም ትሰብ አይመለከተኝም። እኔ አዎ ደካማ ጎናለኝ። በደካማ ጎኒ ሰው ከሄደ አዎ፣ ማንም ሊጥረኝ ይችላል። ሁሉም ሰው ደካማ ጎናለው በቃ ግን አሁንም እኔ የምለው ነገር እኔ እዚህ ጋር ማስመስል አልፈልግም። እሷ እዚህ ስለመጣች አይደለም ገንዘቡን እምሰጣት ወረበል ከአባ ትከሳኛለች ብዬም አይደለም። ስሜ አሁንም ጠፍቷል። ኦልሬዲ ሚዲያ ላይ ወጥቻለሁ። ሰው ያልተጻፈለትን ነው የሚያነበው። ተገላብጦች ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም ግን እቺ ልጅ እኔ ለፈጣሪ ለራሴ ለህሊኔ ስል ነው እኮ ሰጣታለሁ ያልኩት። ለምን እንኳን ሚ ቲክቶክ አይደለም ለምን ኤሙ አይዘጋም? መስጠት ካለብኝ ቀጥታ በተሰቦቹ ቤት ድረስ እጂ ልሰጣት ሁላ ይችላል። ማንም ያቀኛል። አንቺን ግን ሚዲያ ላይ ወጪ ብዬ ማሳጣት አልፈልግም። ምክንያቱም ህመሙን ቆሉ የሰውን ፊት አቆሉ ለንገርሽ ገብተሻለ። ራስሽን ማፖስት ትግሬ ችግር በ10 ቀን ውስጥ አንቺ ለነዚህ ጋር መጣሽ። በአንድ ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬሽ እየነገርኩሽ ማለት ነው። ግን እናቴ ሙኔትን፣ ሀቢባን፣ ህዝቡን በጣም ነው የማመሰግነው፣ ምክንያቱም የራሴን ውለጤ ስለማውቀው፣ እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ለወደፊትም አላማዬ ባይሳካልኝ የራሱ አለሁ ለቤት ብል መሆን አይፍለኝ ምንም የማይሳካልህ ነገር የለም። ሁሉም ነገር ይሳካልል። ሁሉ ነገር ይሳካል። መናገር ይችላል። አህመድ አካውንት ክላክልኝ አንዴ ትምህርት የጠይቃኝ ነው። መናገር የምትፈልግ ነገር ካለ መናገር አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላ። በቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ፣ ዛሬ እንግዲህ እንዳያችሁት ይሄ ወንድማችን ከአሁን በፊትም በሴት ልጅ ያለቀሰ፣ በሴት ልጅ የተበደለ ወንድማችን ነው ሴቶች ግን እኔ እዚህ ጋር ልል የመጣሁት ለሱ ልፈርድ ሳይሆን ለእናንተ ዥልጥ ለሆናችሁ ሴቶች ናችሁ ለዥልጦች ማለት ነው። ለብስሎች አይመለከትም በነገራችሁ ላይ። እና ይህ ወንድማችን እንግዲህ ከአሁን በፊት በሳውዲ አረቢያ እይኖር ነበረ። እሱም ሳውዲ በሚሰራበት ሰዓት ሚስት ነበረችው የልጁናት የልጁን እናት አስር ሽሬ ያልተበድሮ ከቤተሰብ ከወንድሞቹ ተበድሮ በባህር ያነሳታል ማለት ነው። ታሪኩን ከአሁን በፊት ስላወራ ማለት ነው። ከዛ እንግዲህ ያቺ ሴትዮ ከመጣች በኋላ ይፈላባትና ባሏን ቁጭ አድርጋ በላይቱ ላይ ሌላ ወንድ ትጠብሳለች ማለት ነው። ከዛም እንግዲህ በስተ መጨረሻ ትጋለጣለች። ሌላ ወንድ ጋር ግንኙነት እንዳላት ባል እንዳላት ይህነ ልጅ ምስኪን በሽተኛ ልጅ አለው። ኢትዮጵያ ገጠር በረሃ እየሰራ ልጁን ይረዳል። እንዲሁም ደግሞ እሷን ያመጣበት እዳ ዘጠኝ አስር ሽህ ሪያል እዳ አለበት። በዚህ መልኩ ያቺ ልጅ ልቡን ሰብራው እንግዲህ በሚዲያ ወጥቶ በጣም ያሳዝን ነበረ። ወላሂ ለአዚም በጣም ነበር አንጀቴኔ በላይ። ለምን ለፍቅር ዋጋ የሚከፍሉ ወንዶችም በእንደዚች አይነት የተረገመች ሴት እንባቸውን ያፈሳሉ። ለፍቅር ዋጋ የሚከፍሉ ሴቶችም ደግሞ በአንዳንድ ሰገጤ ወንዶች ምክንያት እያለቅሳሉ ማለት ነው። እንግዲህ እንደዚህ ነው ሕይወት የተገለሚቶች ነው። አላህ አያጋጥምም ማለት ነው። እናም እንግዲህ ያ ልጅ፣ ያቺ ሚስቱ የልጁ እናት፣ ልጁ በሽተኛ ነው። ልጁን ጥላበት እንደዛ ካደረገችው በኋላ ስንት ሽሪያል እዲያ ከነከረችው በኋላ እሱ ሳኡዲ አረቢያ በረሃ እየሰራ የወንዶችን ስራ፣ ሳኡዲ ያላችሁ ታውቃላችሁ። አላኩልሀል እንደዛ ከሆነ በኋላ ይለያያሉ፣ በኋላ ማለት ነው። ከተለያዩ በኋላ ደግሞ እሱ ሌላ ሴት ያወራል። ዛሬ ላይ በሚዲያ እንደዚህ አፋን የምትከፍት ሴትዮ ማለት ነው። እሱም እንግዲህ ወዲያና ፈቅዲያ ብር ትሰጠዋለች። ወዲያና ፈቅዲያ ብሯን ከሰጠች በኋላ እንግዲህ ሌላ ሴቶችን ማሬ ወለላይ ፍቅሬ እያለ ታቃላችሁ። የነጋዴ ነገር አፋቸው ቅቤ ነው መቸስ። እና ያችንም ይችንም ከስተምሮቹን የኔ ቆንጆ የኔ ማር የኔ ወለላ ይላል አለች። አላኩልሃል በዛ ምክንያት ይጣላሉ ማለት ነው። ይሄን ልጅ ጋራ ዛሬ ባህቢባ ቤት ቀርባ ብሬን ይመልስ ትላለች። ወዲያ እኮ ነው የሰጠችው። ወገን እረ በፈጠራችሁ፣ ለወንድ ብር አትስጡ፣ ለወንድ ብር አትስጡ። ህሌን አይኖራችሁ፣ ቅንጭላታችሁን አሰሩት። ይሄኔ እኮ ኢትዮጵያ ሀገር ቤት ሚስኪን ወንድምሽ በተቀደደ በተጣጣፈ ጫማና ሱሪ ይሄድ ይሆናል። ያነ ደግ ሚስኪኑ አባትሽ በተቀደደ ልብስ ነው የሚሄደው። ያች እናትሽ ወገብ ጋና ስራ መከራውን እያየች በተቀደደ ልብስ እየተራቡ እየተጠሙ ሊሆን ይችላል ኢትዮጵያ ላይ። እዚህ ግን መጥታችሁ የሚፈላባችሁ ሴቶች ግን ምን ጉር ናችሁ? እንዲ ወላሂ ላዚም እንዲ እናንተን ስብስብ አድርጎ ስብስብ አድርጎ ማለት ነው። በርበሬ ነበር ማጠን፣ ሚጥሚጣ ታውቃላችሁ? እሱን ነበረ ማጠን። ለምን ለወንድ ብር አትስጡ፣ አትስጡ። ብራችሁን ያዙ፣ ስሩ፣ በቃ እንዴ። ምንድን ነው እዚህን ያህል ወንድን በገንዘብ የምትገዙት እናንተ። ገንዘብ ሳይኖራቸው ውስጥ እውነት ይህን ልጅ አለመስጠት የሚችላል ምክንያቱም ሰው አትጠይቅ፣ ከሰው ቤት ሰው አትበደር፣ ከሰው የሰው ፊት እኔ ለስጠ በላ ወዲያ ሰጥታ በፍቅር ቡል ብላ የሰጠችውን ብር አሁን እንግዲህ ሲጣሉ ብሬን መልስ ብለዋለች ማለት ነው ወገን ወዴት እየሄዳችሁ ነው ሴቶች ለምንድ ነው አዲባችሁ ስራችሁን የማትሰሩት ስራችሁን እየሰራችሁ ብራችሁን የማትይዙት እኔ ምለው ሴቱ ግን እንደዚህ ሳይደክም ሳይለፋ ነው እንዲህ ገንዘብ የሚያገኘው እኔ ላይ ለፍቼ የማገኘው የምር እኔ እኮ በቃ ወሩን ሙሉ ተቃጥዬ ለፍቼ ላቤን ጠብ አድርጌ ስንት ደክሜ የማመጣው ብር ስለሆነ እውነት እኔ የማይጠቅም ቦታ ላይ ለመዋል ራሴን ያመኛል። የምሬን ነው ምላችሁ። እና ብንትን ፍቅረኛ አደለም ባለሚኖራችሁ አትስችለው ወንድ ለወንድ ልጅ ሲጀመር ዋጋ አትክፈሉ። በገንዘብ ዋጋ መክፈል ካለባችሁ በፍቅር ዋጋ ክፈሉ። በገንዘባችሁ ግን ዋጋ አትክፈሉ። የምር በገንዘብ ዋጋ ይከፈልም ለወንድም፣ ለሴትም በተቀዱ እና ዛሬ ገንዘብ አለን እንሰርተን እናገኛለን። አረብ ሀገር ነው ያለነው እያልሻዲያሜ ብርሽን እየቆጠርሽ የምትሰጭ እየመጣችሁ አታለቃቅሱ ብላችኋለ። ይህ አቢባ ለባልሽም ለፍቅረኛሽም ወዴሽ ሰጥተሽ በኋላ ስትታይ እየመጣሽ አታለቃቅሽ። ወዴሽ ከተደፋሽ የቤረቅቶሽ አይቅፋሽ ይላል ያገሬ ሰው። እና ለኩልሃል ቤተሰብ አትስጡ ብር ለወንድ። ልክ እንደኔ እንደዚህ ብራችሁን ቁጥር እያደረጋችሁ ያዙ። የምሬን ነው። የሚጠቅማችሁ ይሄን ነው ይልቅ ነስ